አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ማን ናቸዋ ሰላማችሁ ባላችሁበት ብዙ ይበል። ሰላም ለሀገራችን፣ ሰላም ለእናንተ የዞ ትርሙኞቴ ነው ማለት ነው። ዛሬ ደግሞ ይዜ የመጣሁት የዳቦ አሰራር ነው ማለት ነው። ግን በጣም ኬክ ነው ሆኖ የወጣ ማለት ነው። ስንያው እንትን ነው ማለት ነው፣ የኬክ ነው ማለት ነው። በሱ ነው የጋገርኩት፣ እንደ ቀልድ ነው የጋገርኩት። ጋግራችሁ ብሉ ማለት ነው። ሞክሩት፣ ቀላል ነው ማለት ነው። የሆነ ስራ ስሰሩ በቃ እኔ ይሄን ዳቦ፣ ሁለት እንቁላል፣ ትንሽዬ ሱካር፣ ትንሽዬ ዘይት፣ ቤኪንግ ፓውደር ትንሿ ማንካ፣ አንድ ማንካ ደግሞ ታሜራ አሪኬ፣ ትንሽ ጨው ጥንጽዬ ማለት ነው አሪኬ አቦካሁት ማለት ነው። በቃ እንደ ቀልት በቃ ለነሱ ሚሳ ሲሰራ ማለት ነው። ከዛ አቦካሁትና ማብካር ግን በደንብ አብኩት፣ አብኩት ማለት ነው። ቆንጆ ኬክ ነው ሆኖ ወጣ ዳቦ ማለት ነው። እውነት ለመናገር በቃ ሴትያ እንትን ብላኝ ነው። አሰራሩን ከመጀመሪያ እስከ መጨረሻ ያላመጣሁት ማለት ነው። ለምን አስቸጋሪ ነው። የመዳም ባጃጅ ነኝ እኮ ባጃጅ ነኝ ማለት አላህ ሱብሓነሁ ወተላ አውጥቶን እኔንም ደግሞ በቤቴ መዳም ሊያደርገኝ ዱአ አደርጉልኝ። መጀመሪያ ዱአ ያረጋችሁ ቤቴ ጉራ በሉ ማለት ነው። መዳም እንዲሆን ጤና ሰጥቶኝ እድሜ ሰቶኝ፣ እንግዲህ ለሁላችሁም የሚመኘው ነገር ነው ማለት ነው። መዳምነት እውነት ለመናገር ለፋን እኮ ለፋን ደከምን እኮ። ስለዚህ አልሐምድልላህ ማለት ነው። ምንድ ነው አሁን ወደ ዳቦ ልመለስና አቦካሁት ማለት ነው። ትሎ ትሎ አቦካሁትና በቃ ከዲኜ ቆጨረኩት። ስራ እያሰራ ፎርን ሎከስኩ። ከዛ በኋላ በዚህ ስንያ ቀርጽ ባለው ነው እየጋገርኩት ማለት ነው እንግዲህ አንዳንዴ እቃው ማሳመር ልናል ማለት ነው። ዳቦስ ደግሞ ለመጋገር ስትፈልጉ በዚያም ባርጋቸው አብኩት። ሌላ ነገር አይፈልግም። ማብካት ብቻ ነው። ባላችሁ ነገር መጋገር ትችላለች። ሀታ እንቁላሉ አጨምሩ። እንቁላሉ ደግሞ ሽታ ላይ ያመጣ የብርቱካን ፍቅፋቂ ብርቱካኗን ራሷንም ጭመቁና እዛው ላው ጨምሯት፣ ማለት ነው እኔም ጨምሬበታለሁ። ማልጨምርበትም ጊዜ አለ ማለት ነው። ብቻ እንቁላሎ ትንሽ ሽታ ይኖረዋል። ስለዚህ ቫሌላ ደግሞ ካለ ቫሌላው ሽታው ያጠፋለታል ማለት ነው። የሌሞኑን በቃ ብርቱካን ይሁን ሌሞን ይሁን ያላቸው ነገር መስራት መጋገር ማብራት ትችላላቸው። ይህን ዳቦ ጋገር ነ ሶስት ቀን ደረስ ቁርሳችን እንበላለን ማለት ነው። ሶስት ቀን ድረስ ከፈለግነው መሳችንም እሱን በልተን ውሃ እንጠጣለን ማለት ነው። አምሺ ዱቄት ከቤት ካለ ሰርታችሁ ራሳችሁን ጠብቁ ማለት ነው። እስከ መቼ ሩዝ በልተን በልተን በልተን ሆዳችን ደረቀ። ይሄም ግን ሆዳ ደርቀም ግን ይሻላል ከሩዙ ማለት ነው። እውነት ለመናገር በቃ ለምንድን ነው እኛ ሩዙን እንደነሱ የሆነ ነገር የሆነ ነገር የሆነ ነገር የሆነ ነገር ከጎኑ ጎኑ ቢኖረው ምንም አይለንም ማለት ነው። ይሄ ነገር ላይኖረው ይችላል። ስንቶቻችን ነው ለነሱ በሰራ ነው ቆንጥረን ለራሳችን ምንጠብቀው ወላ ላዚም እኔ እነሱ ሳይበሉ አንድ ቀን ጨው እንዳለበት ማያበት ጊዜ አለ ማለት ነው። ሌሎቹ ደሞ ብሔረሰቦች፣ ሌሎች ፊልፒኖች፣ ባንጋሊዎች በቃ የተለያዩ የሌላ ሀገር ሰራተኞች እቤታቸው ከመጡ ልብ በሉ፣ በዘመድ ጋር ካሉ ማለት ነው። ከሰሩ አይደል፣ ግጥም አድርጎ ነው ቀንሶ መጀመሪያ የሚበሉት ማለት ነው። እኔ ጋ ደግሞ እኔ ጋ ብቻ አይደለም፣ ሌሎቹም እንደዛ ትመስሉኛላችሁ ማለት ነው። እነሱ በልቶ ጨርሶ፣ እቃ አጥበን፣ ኩሽና አጥበን በቃ እንደዛ ነው። ምናረገው ይመስለኛል። እኔ ራሴ እንደዛ ስለሚያረግ ማለት ነው። አሁን ወደ ዳቦ ልመለስ እና ዳቦ ሁለት ኩባያ ሻይ ኩባያ ሁለት ኮፕ ዱቄት በቂ ነው ማለት ነው። ጋግሩ

እሱን ለምንድን ነው የምንበላ? ስለዚህ ባለ ነገር በቤት እየሰራን ሞያ አለን፣ እኛም ሞያ አለን። ከምንም በላይ ጤና አለን፣ ሞያ አለን። በቃ ማደም ጎራ ቢላ ኩሽና ምንድን ነው ምሰሪ ካለች የኢትዮጵያ ምግድብ ነው ካልሻት፣ ካልሸት ወጣ ትላለች። ቶሎ ብላ ነው እንደዛ ማለት አትፍሩ፣ ማለት ነው የሆነ ነገር ሲሰሩ ከጀመራችሁት በኋላ አትፍሩ ማለት ነው። ምንድን ነው መልሳ አዘጋጁ ማለት ነው። ስለዚህ ይሄ ዳቦ ከመነሻው መቅረጽ ፈልጌ ነበር፣ አልተመቼኝም። ለምን የመዳን ባጃጅ ነኝ። ስለዚህ ምርጥዬ ምርጥዬ መርጥ ያሉ ልጆች ይመሰክሩልኛል። ምርጥዬ ምርጥዬ ምርጥዬ ዳቦ ነው የጋገርኩት ማለት ነው። ሰርታችሁ ብልት ታርጉ። በሻይ በሻይ ራሱ ይበላል ማለት ነው። በሻይ ይበላል ማለት ነው። ደግሞ ባዶ ይበላል ማለት ነው። ልቡ በሉ ዳቦ ከጋገር ነው በኋላ ቅመም አለው፣ ደግሞ አስገብቼበታለሁ ጥቁር በሶዳ የሚሉት ማለት ነው። እሱ ካለው እያደረ አቤት ሲጣፍጥ እያደረ ይጣፍጣል ማለት ነው። ሰርታችሁ ሞክሩ፣ ሰርታችሁ ብሉ፣ ሰርታችሁ አብሉ። በቃ ሲሰሩ ራሳችሁን ታስከብራላችሁ። ሌ በቃ ራሳችሁን አትጣሉ ማለት ነው። ቆፍጠን ብላችሁ ሰርታችሁ በልታርጉ ማለት ነው። ይሄ እኔ ሲመክራችሁ ማለት ነው። የሚበላ የሚሰራ እንዳይመስላችሁ። ስለዚህ ከመቶ አንድ ቀን ምናልባት ከሰራው እንጂ ማለት ነው። ከነሱ ውጭ የሆነ ሜኪም ለራሴ ማለት ነው። እንደውም አሁን ሶስት ሁለት ሆነናል። እንደዛ ልንሰራ እንችላለን። እንደውም አንዳችን በአንተራ አንዳችን እንሰራለን። በዛ የተነሳ ቁርሱም ቢረፍትም በሁለት ሰዓት በሰውዲ በሁለት ሰዓት በአንድ ሰዓት በቃ በዛ ሰዓት ቁርስ ብንበላ ሰርተን ቁጭ ብለን እንበላለን ማለት ነው። በቃ ብቻ ሲሆን ግን በጣም ያስፈራል። ቁርሱን በስርዓት ማንበላበት ጊዜ አለ እንግዲህ ይሄ ነገር ይጎዳና ልላቸኋለሁ። ሰርታችሁ ብሉ፣ ሞክሩት። ቀላና አሰላሙ አለይኩም ወረህመቱላይ በረካቱ